ቅዱስ ኒድስ ራ ሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ድነት የተከበራችሁ የኡስሚ ቤዝሬት የዩቱብ ቻናል ቤተሰቦች አድማጭ ተመልካቾቻችን በመላው ዓለም ትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙን ተመኘው። የዕለተ ማክሰኞ የጥቁር ገበያ የምንዛሬ የዋጋ ዝርዝር ከሰዓት በኋላ በስንት እየተዘረዘረ ይገኛል ጨመረ ወይን እስቀነሰ ስለሚሉት ጉዳዮችና በባንኮች ስላለው የምንዛሬ ሁኔታ እንዲሁም ደግሞ ከፍተኛውን ዋጋ የሚሰጠውን ባንክ በተመለከተ ሙሉ ጥቆማ ሰጣችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮችን ላይክ፣ ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ዌልካም፣ ሰብስክራይብ ያደረጋችሁ ሄዶ ለመልእክቱን በመጫን ቤተሰቡን ተቀላቀሉን። በቅድሚያም የመረጃ ምንጫችን ጥቁር ገበያን በተመለከተ ኢትዮጵያን ብላክ ማርኬት ዶትኮም ነው። እንዲሁም የባንኮችን መረጃ በተመለከተ ከሁሉም ባንኮች ከየራሳቸው ድረገጽ ላይ ነው ያገኘ ነው ማለት ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበቡ ከሆነ 100 የአሜሪካን ዶላር 17892 ብር እንደሚዘረዘር ና አንድ የአሜሪካን ዶላር 178 ብር ከ92 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል በመቀጠል ዩሮን እናያለን 100 ዩሮ በጥቁር ገበያ የመሸጫ ዋጋው 20650 ብር እንደሚሸጥ ና 1 ዩሮ 206 ብር ከ50 ሳንቲም እየተሸጠ ወይም እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። ወደ ባንኮች መረጃ እንሸጋገር። አንድ የአሜሪካን ዶላር በንግድ ባንክ 149.56፣ እንዲሁም ዩሮ በንግድ ባንክ 172.91። በዳሽን ባንክ አንድ የአሜሪካን ዶላር 150.46፣ አንድ ዩሮ በዳሽን ባንክ 174.54 እንዲሁም በሂጅራ ባንክ የአሜሪካን ዶላር 149 ከ88፣ ዩሮ 174 ከ43። በአባይ ባንክ አንድ የአሜሪካን ዶላር 150 ብር ከ92፣ ዩሮ 174 ከ39። እንዲሁም በአቢሲኒያ ባንክ አንድ የአሜሪካን ዶላር 150 ብር ከ86 እና 1 ዩሮ በአቢሲኒያ ባንክ 174 ከ22 እየተዘረዘረ ይገኛል። በመቀጠል የምናየው ስዊዝ ፍራንክ ነው። 100 የስዊዝ ፍራንክ 22363 ብር እንደሚሸጥ እና አንድ የስዊዝ ፍራንክ 223 ብር ከ63 ሳንቲም እየተዘረዘረ ይገኛል። በመቀጠል ፓውንድ ስተርሊንግን እናያለን። አንድ የፓውንድ ስተርሊንግ በጥቁር ገበያ የመሸጫ ዋጋው 23500 ብር እንደሚሸጥና አንድ ፓውንድ ስተርሊንግ 235 ብር እየተዘረዘረ ወይም እየተሸጠ እንደሚገኝ ነው የወጣው መረጃ የሚያሳየው። የስዊዝ ፍራንክን በተመለከተ በንግድ ባንክ 182 ብር ከ49፣ ፓውንድ ስተርሊንግ በንግድ ባንክ 193 ከ48፣ በዳሽን ባንክ ፓውንድ ስተርሊንግ 203 ብር ከ13፣ እንዲሁም የስዊዝ ፍራንክን በተመለከተ በዳሽን ባንክ 171 ከ29፣ ፓውንድ ስተርሊንግን በተመለከተ በሂጅራ ባንክ 200 ብር ከ87 በአባይ ባንክ ፓውንድ ሰርኒንግ 198 ከ50 እንዲሁም የስዊዝ ፍራንክ በአባይ ባንክ 186 ከ61 የተዘረዘረ ይገኛል። በአቢሲኒያ ባንክ ፓውንድ ሰርኒንግ 199 ብር ከ41 ሳንቲም የስዊዝ ፍራንክ በአቢሲኒያ ባንክ 187 ብር ከ19 ሳንቲም የተዘረዘረ ይገኛል። በመቀጠል ካናዳን ዶላር እናስከትላለን። 100 የካናዳን ዶላር 12777 ብር እንደሚሸጥና አንድ ካናዳን ዶላር 127 ብር ከ77 ሳንቲም እየተዘረዘረ እንደሚገኝ መረጃ ያሳያል። የአውስትራን ዶላር እናስከትላለን። 100 የአውስትራን ዶላር 11689 ብር እንደሚሸጥና አንድ የአውስትራን ዶላር 116 ብር ከ89 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የምናየው ዩናይትድ አረብ ኤምሬትስ ዲርሃምን በተመለከተ ነው። 100 የኢማራቶች ዲርሃም 4850 ብር እየተሸጠ እንደሚገኝና ና እንደ ኢማራቶች ዲርሃም 48 ብር ከ50 ሳንቲም በመሸጥ ላይ ይገኛል። የሳዑዲ ሪያልን በተመለከተ 100 የሳኡዲ ሪያል 4746 ብር እንደሚሸጥ ና እንደ ሳኡዲ ሪያል 47 ብር ከ46 ሳንቲም እየተሸጠ ይገኛል። እንዲሁም በአለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችው ና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ቦታ የያዘችው ኩዌት 100 ቅጠሏን 58000 የኢትዮጵያ ብር እየተዘረዘረ ይገኛል። እንዲሁም አንድ የኩዌት ዲናር 580 ብር እየተሸጠ እንደሚገኝ ነው መረጃው የሚያሳየው። ቀጠሌ የኢንዲያን ሩፒን ስንመለከት 100 የኢንዲያን ሩፒን 201 ብር እየተዘረዘረ ይገኛል። አንድ የኢንዲያን ሩፒን 2 ብር ከ01 ሳንቲም። እንዲሁም የሳውዝ አፍሪካን ራንድ እናያለን። 100 የሳውዝ አፍሪካን ራንድ 900 ብር እየተዘረዘረ እንደሚገኝና አንድ ራንድ 9 የኢትዮጵያ ብር በመዘርዘር ላይ ይገኛል። በመቀጠል ኳታር ሪያል እናያለን። 100 የኳታር ሪያል 4720 ብር እንደሚሸጥና አንድ የኳታር ሪያል 47 ብር ከ20 ሳንቲም የተዘረዘረ እንደሚገኝ መረጃው ያሳያል። በመቀጠል ባህሬን እናያለን። 100 የባህሬን ዲናር 47400 ብር እየተሸጠ እንደሚገኝና አንድ ባህሬን ዲናር 474 ብር እየተሸጠ ወይም የተዘረዘረ እንደሚገኝ ነው የወጣው መረጃ የሚያሳየው በመቀጠል የጆርዳን ዲናር እናያለን አንድ መቶ የጆርዳን ዲናር 25138 ብር እንደሚሸጥና እንዲ የጆርዳን ዲናር 251 ብር ከ38 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የኦማን ሪያል እናያለን። 100 የኦማን ሪያል 46400 የኢትዮጵያ ብር እየተሸጠ እንደሚገኝና እንዲ ኦማን ሪያል 464 ብር እየተሸጠ እንደሚገኝ አሁናዊ ጥቁር ገበያ መረጃ ያመለክታል። ለሀገራችን ሰላም መልካሙን ተመኘን። ቪዲዮችን ላይክ ሼር ማድረጋችሁን አትርሶ። አሰላሙ አለይኩም ረህመቱላህ ወበረካቱሁ።